የፍቅር ስራ ልጆች ገዳም ለሕግ አስከባሪ አካላት ስልጠና ሰጠ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የፍቅር ስራ ልጆች ገዳም የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ በሕግ ታራሚዎች አያያዝ ዙሪያ ያለውን አስተምህሮ ለፖሊስ አካላት ስልጠና ሰጠ። ስልጠናው ከአዲስ አበባ ሀገረ ስብከት ሐዋርያዊ ጽህፈት ቤት ሰላምና ፍትሕ ቢሮ ጋር በመተባበር በአካባቢው ለሚገኙ የፖሊስ አካላት የካቶሊክ ማህበራዊ አስተምህሮና የሕግ ታራሚዎች እስረኞች ዊ መብት በሚል መሪ ቃል ተሰጥቷል። በጸሎት በጀመረው ስልጠና መግቢያ ንግግር ያደረጉት የፍቅር ስራ ልጆች ገዳም አለቃ እህት ሕይወት ፖሊሶች ህዝብን የሚያገለግሉ በመሆናቸው የሰው ልጅ ክብር ሊጠብቁ እንደሚገባ ተናግረዋል። ይህንንም ስልጠና የሰው ክቡርነት ከፖሊስ መምሪያ ጋር ሆነ፣ ፖሊሶች ናቸው የሚሰለጥኑት ያሉ። ፖሊስ ደግሞ የህብረተሰብ አገልጋይ ነው። ከህብረተሰብ ተመልምሎ ተመርጦ ህብረተሰቡን እንዲጠብቅ እንዲያገለግል በክብር እንዲይዝ፣ ጥፋተኛ ከሆነ ደግሞ ያው የሚጠይቀው ህግ ነው፣ በህግ እንዲጠየቅ ማለት ነው። ከፖሊሶች ጋር ሆነን ጨርሰው መሰለኝ፣ ከነሱ ጋር ሆነን ህብረተሰቡን ተቀራርበን ህብረተሰቡን በትክክል እንድናገለግል፣ የህግ ታራሚ ሆነው እንኳን ማረሚያ ቤት ውስጥ ቢገባ በህግ ጥፋተኛ ሆኖ እስኪገኝ እና ተመጣጣኝ የሆነ ፍርድ የሚሰጠው ከሆነ እስኪሰጠው ያንን ሰው ንጹህ ነው ያንን ሰው ክብር ነው። ስለዚህ ክብሩ ሊጠበቅለት ይገባል፣ መብቱ ሊጠበቅለት ይገባል። ከዛ ታርሞ በህግ ታርሞ ሲወጣ የተሻለ ሰው ሆኖ መውጣት አለበት። ህብረተሰቡን መታሰብ አለበት፣ ማገልገል አለበት። ጥፋተኛ ሆኖ እንኳን ቢገኝ እና ይህንን መልዕክት ለማስተላለፍ የተዘጋጀ ስልጠና ነው። ከዚህ ስልጠና ታዲያ እንግዲህ የህግ ታራሚዎች እንኳን ቢኖሩና በፖሊስ ጣቢያው ቢገቡ የተሻለ አያያዝ እንዲኖር እንጠብቃለን። ከዚህም ውጭ እዚህ የሰለጠኑት የራሳቸውንና የማንኛውንም ሰው ክብር ጠብቀው እንዲያገለግሉ እንጠብቃለን ማለት ነው። ስልጠናውን የሰጡት በአዲስ አበባ ሀገረ ስብከት ሀዋሪያዊ ጽህፈት ቤት ሰላምና ፍትህ ቢሮ ኃላፊ አቶ ሰለሞን ደጀኔ የካቶሊክ ቤተ ክርስቲያን በህግ ታራሚዎች ሰብአዊ መብት በጠበቀ ሁኔታ እንዴት ሊያዙ እንደሚገባ ማህበራዊ አስተምህሮን ለተሳታፊዎች አቀርበዋል። ሁሉም ጠርጣሪም፣ ወንጀለኛም፣ ነጻም ሰው ሁሉም እኩል ክቡር ነው። ስለዚህ ያ ማለት እንግዲህ የእግዚአብሔር መልክ በሁሉም ላይ ያለ ያንን መልክ የመጠበቅና ክቡርነቱን ደግሞ የመንከባከብ ኃላፊነት ጥሪ ለሁላችንም እንዳለ ያስተምራል ቤተክርስቲያን። ስልጠናው የተዘጋጀው ለፖሊስ አካላት ነው። የጣቢያ ፖሊስ አመራሮችን በተመለከተ ነው። እነሱን በታራሚዎች በስረኞች፣ ምንም እንኳን የተፈረደባቸው ባይሆኑ መቆያ ቤት ባሉት በነሱ አያያዝ ላይ እሱን መሰረት ያደረገ ነው። ይኸውም የቤተክርስቲያንን አስተምሮ መሰረት በማድረግ ዋና ዋና አመራሮችን አስተምሮ ለምን እንዴት መያዝ አለብን፣ እነሱ መብት ምንድን ነው፣ ከትንሽ አንስቶች ከትልቅ ድረስ አያያዝን በተመለከተ ለነሱ ግብዓት የሚሆን መሪዎችን ለማስጨበጥ ነው። በእለቱ የተገኙት የፖሊስ አካላት ስልጠናው በተለይም የእስረኞች አያያዝ ዙሪያ ላይ ያላቸውን እውቀት ያጎለበተ መሆኑን በማመላከት መሰል ስልጠናዎች ያላቸውን ጠቀሜታ አብራርተዋል። በዛሬ ስልጠናችን ላይ ግን ሰው የሰው ልጅ በእግዚአብሔር አምሳሪያ ከመፈጠሩ ጋር ተያይዞ ይህን እንደ ስሜት እንዲሰማን አያያዝ ላይ ክብር እንድኖረው የእሱ ቤተሰቦች ደግሞ ተጽዕኖ ውስጥ እንደምኖረው የእሱ ልጆች የእሱ እየተንከላተቱ መሆኑንም በዛሬ ላይ ነው በብዛት የተረዳሁት። ይህ ማለት ደግሞ የባለቤትነት ስሜት እንዲሰማን አድርጎናል። የዛሬ ስልጠና ይህ ትምህርት ለመርማሪዎቻችን ለምርመራ ክፍሉ ተሰጥቶ የሰው ልጅ በአግባቡ መያዝ እንዳለበት አንዳንድ ቦታ ላይ ያህል ተጽዕኖዎች ሊኖሩ ይችላሉ እርምጃ በውሳሰት ላይ የተለያዩ ነገሮች ተጽዕኖዎች ሊኖሩ ስለሚችሉ እነዚህ ሰዎች መጥቶ ግንዛቤ ወስዶ ከማንኛውም ተጽዕኖ የሰው ልጅ ነፃ እንዲሆን ግንዛቤ ቢኖራቸው መልካም ነው የሚል ግምት አለን። ፖሊሱ ብቻ ሳይሆን ማህበረሰቡን ጭምር የመንግስት አካላት የትኛውም የትኛውም ተቋም ላይ ህዝብን ለማገልገል እስከቆመ ድረስ የሰው ልጅ በእኩልነት አይ ማየት እንዲችሉ ለሁሉም ሰው ደረስ መልካም ነው የሚል ግምት አለን። ስልጠናው በጣም አሪፍ ነበር። ደስ የሚል ነው ማለት፣ ለነገም ለቀጣይ የሚጠቅም ነው። ስለ ሰብዓዊ መብት ነው የእስረኛ አያያዝ ነው። የግቢ ጠበቃ አባል ሁኜ ነው የምሰራ። ስራ በጣም ግዴተኛ ጋር የሚገናኝ ስራ ነው። በጣም የወሳኝ ስራ ነው ማለቴ። ይሄ ትምህርቱ በጣም የሚጠቅም ነው። የሰብዓዊ መብትን ማለት የእስረኞች እንዴት እንደሚያዙ የታመሙት እንዴት እንደሚታከሙ እያገኙ ነው ወይ አላገኙም የሚለውን እና የእነሱን መብት በደንብ ጠንቅቆ ማወቅ ይመለከታል እስረኞችን አሁንም በአግባቡ የህግ ታራሚዎችን እንይዛለን ብዬ በዚህ ስልጠና ብዙ ተስፋ እንደምንይዝና ና ብዙ እስረኞችን በአግባቡ እንደምንይዝ ነው ግንዛቤ ያደረግነው። ለእኛ የተነገረን ሁሉ አሪፍ ኖ እያለ ልክ እንደዚህ እንደኛ ያላወቁ ካሉ እኛ ምንነግራለን። ተጨማሪም እንኳ ከአመት አንዴ ወይም ከአመት ሁለቴ እንደዚህ አቅርባችሁ እንደኛ ትርኢት አድርጋችሁ ብትሰጧቸው አሪፍ ነው ነው። የህግ ታራሚዎች ሰብአዊ መብት መጠበቅ ከካቶሊካዊት ቤተ ክርስቲያን ማህበራዊ አስተምሮ አንጻር ምን ይመስላል የሚለውን ለፖሊስ አካላት የተሰጠው ስልጠና ለሶስት ቀናት እንደሚቀጥል ተገልጿል።